አፈር ቢ አይመልስሽ እየተባለ እንዲያደግ ነው። ምን ይገርማል። ይሄ እንደውም እሷ አረገመቻትም፣ ንዴቷ ነው ያወጣችው። እስኪ ንኳት። አሁን ሂዱና ልጇን አይደለም። ጂጂ ማናችንም ዝም አንልም በሳምሪ ጉዳይ በዛ በ ማለት አንዳንዴ እኮ እውነት አካሉ የጎደለ ሰው ከእግዚአብሔር መንገድ ነው የሚያወጣችው። እዛው ቁጭ ብላ ወይ መልክ የላት ወይ አታፍር። ከሁሉ ኦሮሞ ጋር ትናከሳለች። ሲጀመረው በደንብ ብንመረምረው ኬሳ ኬሳ አድሬም ቢንሳ ይባላል። ውስጧ እንደዚህ ነች፣ ይንቁርቲ የምትለዋት ማለት ነው። ምንም እንደማያግዝ ዝም ብለን ስንቀመጥ በጣም እንትን ምንድን ነው? አንድ ዲግሪ ነው ማንደኛ ነው ታና ማንደኛ ነው ይተከነስ አብሮ ያለው ነው ነው ነው። እኔ እኮ የሚያናድደኝ የመናገር ሞራል የለንም እኛ ማናችን የመናገር ሞራል የለንም። በብዙ መንገድ የልጆች እናቱና አንድ እናት ከልጇ ላይ ብትሞት ልጆቹ በቁም ነው የሚሞቱት። ይህን ወቁ አቁ፣ ይሄን ሁሉ መስዋዕት አድርጋ አረኩኝ ምናምን እኮ አላለችም። ስሰር በጣም በውስጧ አቆስላ ዝም ብላለች። ግን ልጆቿ ሲነኩ እንዴት ነው ዝም የምትሉት እናንተ፣ ትላልቁ ቦታ ላይ ያላችሁ አያምም? ስለ ሳምሪ ስለ ናቲ አያምርም? ስለ ነዚህ ሲነኩ አያመንም? አያምም? ጨዋ፣ የእውነት ጨዋ ጂጂዬ። ባይዘው አንቺን ልደትሽን በሚያከብሩ ሰዓት ስራ ላይ ሆኜ በጣም ሳለቀስ ነበር። ስጦታ አምቶ ሲሰጡ ጠላት ቀጥል ሲል ሳምሪን እንደዛ ከባችኋት። አንቺ ቆንጆ፣ አንቺ እንዲ ከእናቷ ስለተጣላት አንቺ ውብ ምን ምን እያላችኋት የነበራችሁ ዛሬ ስትታረቅ አይን ሽላፈ ገደል ግሞልጣልልጋቸሁ ልጅ ንን ጥይት ናት ማናት ለማኪ ጥይቲ ነው የተባለች ልጅቷ። እግዚአብሔር በጣም ማይንዷ ትልቅ ነው ቁልቁል መልስ ማሰጥ ሁሉም አነሱ፣ የአንዳንዶቹ ደግሞ በጣም ፌመስ ነን የሚሉት ስለ ቁንጅናዋም ሲያወሩ ነበር። እናመሰግናለን። ያንም እሷ በሉኝ አትበሉኝ አትልት ኢቨን ሜካፕ አታቅልኝናት። አላያችኋትም እንዴት እንደሚያምርባት አላያችሁም? ወንደቤ ለብሳ ታቁታላችሁ ልብሱን ስሙን እንዴት እንደምታምር አላ ከእናንተ ውድድር ጋር ሲጀመር ልጅቷ ከናቹራሎች እንጂ ከፌኮች ጋር ለውድድርም አትቀርብም። በጣም የተለየችን አሳምሪ የእውነቴን፣ እኔ አጋነንሽ እንዳትል በደንብ ገና ከእናቷ ጉያ ስትወጣ ከቤት ነው ስከታተላት፣ የነበረው ሳምሪን ከነካች፣ ይኸውላችሁ ሳምሪዬን ፖስቷት። የምትወዷት የጂጂን የምትወዱ እውነት ጂጂ ለማንነታችን ቁማለች የምትሉ ከሆነ ፖስቷት ሳምሪዬን። ላይቭ ላይ ስትገባ እንወድሻለን በለዋት። ልጅቷ ባትፈልግም ማለት ነው። እናመሰግናለን። ይብቃ ልጅቷ እንኳን የሰውም ሆይ ሆይታም አትፈልግም። አንደኛ ልጅ ናት፣ የራሷ የሆነ መንገድ ያላት ነች። የራሷ ምን ያላት ነች። እንደውም ከዚህ ከኢትዮጵያን ኮሚኒቲ ወጣ በጀርመንኛ እያወራች በደች ብትኖር እሷ ፎሎወራቿ ማግኘት ትችላለች። እግዚአብሔርን እንዳው እውነት ለማናገር ፉክክራችን በምንኖርበት ሀገር ነው እንጂ እኛ እዛን ነው እህቶቻችን አሉ፣ እነሱ ይፎካከሩ እኛ

ማንነቱን ስቴ ስታውቂ ይሄን ሰው ነበር ወይ እንደዛ ሰወዶ የነበረ ያለሽ እና እኔ ዩኒተሮን በምትል ነበር የሚመስለኝ። ቀጫዋ እኮ በቃ ደስ እንትን ያ ባህሪ ነበረ ያለ የሚመስለኝ እና ሰው ሲጣላ ተው እሚል ሰው በጣም ወድ አለ። እኔ እመክራለሁ፣ የሚበደልም ጥፋተኛ ከሆነ ምናምን፣ እውነቱ ከተጣሉ ተው ነው መባል ያለብሽ። ወይ ደግሞ አንተንም ጨምሮ ሰድቦ ከሆነ የራስን ሳይድ ይዘን ወይም ደግሞ ገብተህ አኩል እንደ ቴዲ ሐዋሳ መሳደብ ነው እንጂ አለብህ አንተ እኔ ስሳደብ ሰቦት እንኳን እኔ ስድብ ላይ ፖለቲካ ግን አንተ ግን ቴዲያዋ እንደዛ ሲጣላና ሲሳደብ ሰፖርት ስታደርገው ነበር። ዩ ጋዲት ዩ በጣም ያሰብኩት ለነገሩ ለነገሩ ሁላችሁ ማለት ነው ሰው ትልቅ ቦታ ታስቀምጠውና ሲወድቅብን እንዴት ነው? አያት ትላለች የሀያ ስጋ አመድ ላይ እንደዛ ነው ነው። ግን አህያ አህያ ነው ነው ለምን ትንሽ እንትን ነው ቢኖራት ጥሩ ነው። ትንሽ ይሆን በቃ ሰውን የማቀራረብ ችግሮቹን በሰላማዊ መንገድ ይመጣል። እርግጠኛ ነኝ። ነገሮች በአጭሩ ካልተፈቱ ለዚህ ነገር የሚጋፈጠው ሲሄድ እንደሆነ እነግራቸዋለሁ። እነን አምናችሁ ተፈቀደ ምን ሲሳደብ አልተናገርሽም ማስይሳደብ ተራውን ተሳደቢ ብትይው እራሱ ሚሳደብላቸው ፖለቲካ ስንጠይቅ ዘረኞች የምትሉን፣ ዘረኞች ኦሮሞ የሆነ ነገር ጥቅሙ ሲጠይቅ ወደ ፖለቲካ ተቀይሩት እና እነዚህ ዘረኞች ሁሉ ከእኛ ትሉናላችሁ። ጥያቄ ጥያቄ ስድብ የሆነበት ዓለም ላይ ነው ያለው። ፈራውል ምንድን ነው ያለው ተናገረ የተናገራቸው ንግግሮች ደግሞ ባለጊዜ ጋጠ ወጥ የሚናገረው ንግግር አልተናገረም ስድብ ማለት ናናስላጠቃለ ስድብ እንዴት እንደሆነ እናሳ ስድብ ማለት ጆከር ጋር ያለው ስድብ ማለት ፈራውል አተሳደረ ፈራውል ተናገረ ቢሳደብም ነገሩ ይገባዋል ምክንያቱም ስንት ወር ነው የጠበቀው ታግሶ ታግሶ ቡትን አንበሳና ነብር እያወረድክ ፊራውል ከዚህና ከዚህ ወጥረህ እንትን ስትለው አንድ ቃል ስትንፋስን ለነገሩ እውነት እውነታቸው ነው። ባይ ደ ዌይ ይሄ ዝም ብሎ ልክስክሱ ስድብ ስድብ አለ። ይኸውልሽ እንደዚህ አይምሮ ሚነት አማል የሚያስገባ ነገር። አዎ ያማል፣ እውነት ነው። ምክንያቱም ዘረሌንጫ ስለሆነ ነው። ምን አለ ትናንትና፣ ምን እንደሚያናድዳቸው ብዙዎቹ ይሄ በኢትዮጵያ ባንዲራ የተደበቀ በነገራችን ላይ ይህ ነገር የሚያጋርዱት አማራ ብላችሁ እንዳል ብዙ አላ አረንጓዴ ቢጫ እየተደበቃችሁ ላይታም ሶዶም፣ ጉራጌም ትግሬም ብዙ ብሔሮች አሉ። ግን ሁሌ ጊዜ ታርጌት የሚደረገው እናንተ እናካው እንደዚህ አይነት ነገር ሲናከ እንዲህ ብሎ እንደዚህ ታናቆ እንዲህ ተሳሉ ነው እናንተን የሚያማችሁ ብሎ ታውቃላችሁ። ብዙ ጊዜ እኔ እኔ እኔ አውቃችኋለሁ እኔ ኦሮሞ ነኝ ስል ነው አለም የተደብላለቀው። እኔ ኢትዮጵያ ላይ ነኝ ስል በጣም ነበር።

ዱዬ ሰብሪና እኮ ሊዛ ማማዬ ሰላማ ደውላ እደውላለሁ እ ደውላ በተለይ ቅድም የሰማሁትን ትንሽ አንቀጥቅጦኛል። ደውላአለውሪና እጃ ማማ እወድሻለሁ። ጂጂ እኮ ደዊ እዚህ ያስቀመሽው እቃ አለ ያ ሰው እየፈለገች ነው፣ ልጆች እየፈለጉ ነው፣ እየጮሁ ነው። እዚህ ጋ ያስቀመሽው እቃ እንዳረሽ እንዴ እግዚአብሔር አይ ኤሌክሽን እኔ ደውል ሌላ ሰው ነው የሚመልስልኝ። እና አይ ቲንክ ቀይረሻል መሰለኝ። ደውለትሽ ይሄ እራሱ ለምንድን ነው ሳምሪ ነው ለምንድን ነው ፎሌ ፎሌም እየተነሳ አስቸግሮኛል። እውነት ብዙ ሰው ለምንድን ነው እንትን አልሽ ይሉኛል። እራሱ ይኸው ወረደ ይሄን ታል ደረስና እራሱ እየተነሳ

አንቺ እንደ ወንድምነት ለወንድምሽ ቁሚለት። ከቻልሽ ደግሞ እሱን በውስጥ የምታናግሪው ከሆነ እውነት ከአሁን በኋላ የመጀመሪያው ምክረሽው አለ። እንደ እህቲነት አሁንም ይኸው አጣው ሲመጣ ገብተሽበታል። ለሁለተኛ፣ ለሶስተኛ ሌላ ነገር ሲመጣ አሁንም ምከሪ በውስጥ ወላሂ ታውዘው እና ምከሪ። ብታወሪው ከሆነ አውሪው ነው ነገ መከራ ምን መከራ ሲመክረው ይመለሳል። ወላይ እኛ በራሳችን እንደፈለገ ብንደራረግ ምንም አይመስልም፣ ግን ሌላ ሰው አንስቶ ስም እዛ ጋር እየሰጠ እኔ ደግሞ ቴዲ ጥንቄ ብየዋለሁ። ቴዲ ጥንቄ በሉልኝ እና ጻፉ ለፍራዋል የምትቆሙ ሰዎች ቴዲ ጥንቄ በሉና ጻፉልኝ። ጥንቄ ብየዋለሁ። ቴዲ እንትና ፈሳም ብሎ ስም አወጣ እና በሉት ብሎ ለሎ ለእነሱ ለእንትኖቹ እንደዛ ሲናገር ነበር። እኔ ደግሞ ጥንቄ ብየዋለሁ። ለምን ጥንቄ? እንደ ዳኛ ቁጭ ብሎ እንደ ዳኛ ስራውን ያልሰራ እንዴት? ኤአይ ሪሲት ለማየት ኤአይ ይጠይቃል እንዴ? የዲቦራ ምንም መሰለ እንዴ ኤአይ ሄዶ የሚጠይቀው ልክ ነው አይደለም ነው ብሎ ኤአይ ሲባል ለዲቦራ ነው። ኤአይ ለሪሲት ኤአይ ይባላል። ምን አይነት ምንጥቅ እውቀት ላይ እንዳሉ የሚያናድዳው ሪሲት አስገብተው አይ ላይ ኤአይ እንደዚህ ያለኝ ምናምን ይላል። ጥንቅ የበሉት እናንተም ጥንቅ የበሉት ፕሊስ የምትወዱት እንደ ኦሮሞ ልጁን የማይናገረው ኦሮሞ ነኝ ማይለው ፖለቲካ ውስጥ ያልገባ ልጅ የስ እንደ ኦሮሞ ቆሞ ነበረ። አናዶን ነበረ፣ እኛም ተናደን ነበረ። ግን ማንም ሰው ተነስቶ አፉን ሲከፍትበት ከሱ ጋር ያለ ነው። ማንም ሰው ሲከፍትበት እርስ በራስ እንደፈለገ ይረጋገጡ። ሌላ ከውጪ ግን ሲመጣ አንደኛ የምንቆምለት እኛ ነን፣ እኛ ኦሮሞዎቹ። ስለዛ አንድ እንትና ቴዲ ጥንቄ በሉትና እናንተም ስማውጡለት ኧረ